ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ሰላምን በማጽናት የልማትና የመልካም አስተዳደር ስራዎች ላይ ትኩረት ማድረግ እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በሰላም በልማትና መልካም አስተዳደር ጉዳዮች ላይ ትኩረት ያደረገ ውይይት በደሴ ከተማ ተካሂዷል። ባላለምዬ ትኩረቱን በሰላም በልማትና በመልካም አስተዳደር ጉዳዮች ባደረገው የውይይት መድረክ የደሴ፣ የኮምቦልቻ፣ የወልዲያ፣ የደቡብ ወሎ ዞን፣ የሰሜን ወሎ ዞንና የኦሮሞ ብሔረሰብ አስተዳደር ከፍተኛ የስራ ኃላፊዎችና የጸጥታ አመራሮች ተገኝተዋል። ውይይቱን የመሩት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የክልሉ ሰላምና ጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸው የበለጠ ሰላምን ማረጋገጥ የሚያስችሉ ተግባራት መከናወን እንዳለባቸው አንስተዋል። ሰላምና የጸጥታ ሁኔታው ከጊዜ ወደ ጊዜ እየተሻሻለና ለውጥ እየተመዘገበበት ነው ያለው። ነገር ግን ይህን የሰላምና የጸጥታ ሁኔታ ከጊዜ ወደ ጊዜ እንዲሻሻልና የተሻለ እንዲሆን ሰላምን ነጥሎ ከመመልከት ይልቅ ሰላም ለልማት አስፈላጊ ነው፣ ልማትን ለሰላም አስፈላጊ ነው። ወይንም ሰላምን እንደ ግብም እንደ መንገድም ማድርጎ መስራት ያስፈልጋል። የሚቀረው ነገር በዋናነት የሚታየውን የሰላምና ጸጥታ እንቅስቃሴ የሚታዩትን ብቻ ሳይሆን በልማት ክፍተት ምክንያት በተለይም የህዝቦች መሰረታዊ ጥያቄዎች ባለመፈታታቸው ባለመፈታታቸው ብቻ ሳይሆን በወቅቱ መመለስ ባለመቻላቸው ምክንያት እየተባባሱ ያሉ የሰላምና የጸጥታ ሁኔታዎችን ነቅሶ መፍትሄ መስጠት ያስፈልጋል። ከህግ ማስከበር ጎን ለጎን የህዝብንና የመንግስትን የሰላም ጥሪ የተቀበሉ ወጣቶችን ወደ ሰላማዊ ህይወታቸው የመመለስና የክልሉ ህዝብ ጥያቄዎች በመሰረታዊነት እንዲፈቱ የክልሉ መንግስት እየሰራ መሆኑንም ዶክተር አብዱ ገልጸዋል። ህግ የማስከበር ስራውን እየሰራን ጎን በጎን የሰላም ንግግር የለውይይት መንግስት በተደጋጋሚ የሚያደርገውን ጥሪ እያስታለፈ በዛ የሚመጡትን በራሳቸው እጅ የሚሰጡ በምህረት የሚገቡትን ወጣቶች የማሰልጠን የማደራጀት ስራም ጠናክሮ እየቀጠለ ነው ያለው። ይሄ ብቻ አይደለም፤ መሰረታዊ ችግሮቹ በሀገራዊ ምክክር ኮሚሽን እንዲፈቱና ህዝቡ እንዲሳተፍ የክልሉ መንግስት ከብሔራዊ ምክክር ኮሚሽን ጋር በጋራ በመሆን አስቻይ ሁኔታዎችን እየፈጠረ ብዙ ርቀትን ሄዷል። እነዚህ ሲደማመሩ ዘላቂና ዋስትና ያለውን ሰላም የሚያረጋግጡ ስራዎች እየሰራ ነው የክልሉ መንግስት ያለው። የዜጎች የመግዛት አቅም አነስተኛ በመሆኑ የኑሮ ውድነቱ ተባብሷል ያሉት ምክትል ርዕሰ መስተዳደሩ፣ ለዚህ መፍትሔ የሚሆኑ የልማት ትሩፋትን ጨምሮ ሌሎች ተግባራት በትኩረት እየተሰሩ መሆኑን አንስተዋል። በግብርና በልማት በኩል የምርትና ምርታማነትን ስራ ሊያሳድጉ የሚችሉ ተግባራትን ከተራ የልማት ተግባራት ይልቅ ከፍ አድርገን በማክሮ ደረጃ በማየት ስራዎቹን መስራት እንደሚገባናል። ምርት ላይ ደግሞ ከዝውውር ጋር ተያይዘው የሚነሱ ችግሮች አሉ። ጊዜያዊ የሸቀጦች ዋጋ ንረት እንዲከሰት የሚያደርግ የምርት ዝውውርን የሚገድቡ ኬላዎች፣ የምርት ዝውውርን የሚገድቡ ጊዜያዊ ችግሮች፣ ከሰላምና ጸጥታ ጋር የተፈጠሩ ችግሮች አሉ። እነዛን ማስወገድና የግብይት መሰረተ ልማቱን ግንባታ ማፋጠን የእሁድና የቅዳሜ ገበያዎች እንዲስፋፉ ማድረግ ና በነዛ ገበያዎች ደግሞ ለህዝቡ የእለት ተዕለት ፍጆታ የሚሉ ና ጥራታቸው የተጠበቀ ነገር ግን የደላላ ጣልቃ ገብነት የሌለበት የግብይት ስርዓት እንዲሰፍ በማድረግ ምርቶቹን ማቅረብ ከተቻለ የተሻለ ስራ ይሰራል። በክልሉ በተፈጠረው የሰላም እጦት ምክንያት ችግር የገጠመውን የመማር ማስተማር ሂደት የስራ እድል ፈጠራ የኢንዱስትሪ እንቅስቃሴ ና ሌሎች ማህበረሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ለመፍታት በውይይቱ የመፍትሄ አቅጣጫ እንደሚቀመጥ ምክትል ርዕሰ መስተዳደሩ አመላክተዋል። ለየአማር ማስተማር ሂደቱ በሰላምና ጸጥታው ምክንያት ችግር ገጥሞታል። ይህን መፍታት የምንችልበትን አቅጣጫ እናስቀምጣለን። በልዩ ትኩረት እንዲሰራም ክትል ይደረጋል። ኢንዱስትሪው ላይ የሚኖረን ችግር መፍታት ያስፈልጋል። አሁን በአብዛኛው የኢንዱስትሪዎቻችን የማምረት ግን ሰባት ፐርሰንት አካባቢ ይሄን ማሳደግ የኢንዱስትሪዎቹን ችግር፣ የግብአት ችግር፣ የመሰረተ ልማት ችግር በተለይ ከመብራት ከሚያዘውን ችግር መፍታት ቃል የገቡትን ስራ እድል የመፍጠር የውጭ ተኪ ምርቶችን የማምረት ና ለኤክስፖርት የራሳቸውን አስተዋጽኦ የማድረግ ተልእኳቸውን በጥራት ና በዘላቂነት እንዲወጡ ስለሚያደርግ እዚህ ላይ ትኩረት አድርገን እንሰራለን። ማህበረሰቡና መንግስት ተቀናጅተው በመስራታቸው የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር አጎራባቸው ወረዳዎችን የሰላምና የልማት ተጠቃሚ ማድረግ መቻሉ ተገለጸ። በብሔረሰብ አስተዳደሩና በሰሜን ሸዋ ዞን ሰላምና ልማት ላይ ያተኮረ ውይይት በደዋ ጨፋ ተካሂዷል። ኢማም ኢብራሂም በአማራ ክልል የኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች ወረዳዎች የጋራ የሰላምና የምክክር መድረክ በደዋ ጨፋ ወረዳ ተካሂዷል። በመድረኩ ከአጎራባች ከሚሴ ከተማ፣ አንጾኪያ ገምዛ ወረዳ፣ ደዋ ጨፋ ወረዳና ና አርጡማ ፍርሲ ወረዳ የህብረተሰብ ተወካዮችን ጨምሮ የሁለቱ ዞኖች ከፍተኛ መሪዎችና የመከላከያ መኮንኖች ተሳትፈዋል። የአጎራባች ወረዳ ነዋሪዎች ለአሚኮ በሰጡት ሀሳብ ሁለቱ ህዝቦች ለዘመናት በአብሮነት የኖሩ ህዝቦች መሆናቸውን ገልጸው አብሮነቱ እንዳይሸ ሲሸረሸር እንደ ሀገር ሽማግሌና የሰላም ካውንስል በጋራ ሲሰሩ እንደነበር ተናግረዋል። የቀጠናውን ሰላም ለማረጋገጥ በጋራ በመገናኘት ሲሰሩ እንደነበር ጠቅሰው በቀጣይም ዘላቂ ሰላም ለመገንባት እና በጋራ በልማት ተጠቃሚ ለመሆን መግባባት ፈጥረናል ብለዋል። ሞኮይና ደዋ ጫፋ ደህና እየተገበያየ ነው። አብሮ እየዋለ ነው። አብረን እየጠጣን ነው። አብረን እየበላን ነው። አሁን ደግሞ ከዚህ የላቀ አጠንክረን እንዳውም አብረን ተዋሁደን በመካከላችን ያለውን ይሄ ጥንፈኛ እና ይሄ የሰው ብር መጣጭ እንደምናጠፋ ነው። እኔ አቋም ያስቆት ማለት ነው። አገራችን ከእርሰ ምድር ውሃ አለው፣ የቦይ ውሃ አለው። መስራት የሚችል ህዝብ አለን፣ ማምረት የሚችል ህዝብ አለን፣ ማምረቻ መሬት አለን። ይህንን የጋራ አድርገን ተጠቅመን አገራችንን ከችግር ለማውጣት አገራችንን ከተለያዩ ነገሮች ለማውጣት ሁላችንም ጥረት እንድናደርግ የራሳችን የሆነ ኃላፊነት መውሰድ አለብን። በጽንፈኛ አንለያይም፣ በጽንፈኛ አንጣላም፣ በጽንፈኛ ዘምድናችንን አናቋርጥም። ስለዚህ ጽንፈኛውን ከገባ በሀገር ሽማግሌ በሃይማኖት አባት እንዲገባ እጁን እንዲሰጥ እንፈልጋለን። በሰላም ሰላም ስለምንፈልግ ወገኖቻችን ልጆቻችን ስለሆኑ እንዳይጠቁ እንዳንጠቃ ስለምንፈልግ በሰላም እጃቸውን እንዲሰጡ እናስተላልፋለን። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ቀጠናውን ለረጅም ጊዜ የግጭት ቀጠና ለማድረግ ሲሰራ እንደነበር ገልጸው በአሁኑ ወቅት ማኅበረሰቡና አመራሩ ተቀናጅቶ በሰራው ሥራ ላለፈው አንድ ዓመት ቀጠናውን የሰላም ቀጠና ማድረግ ተችሏል ብለዋል። ላለፉት አምስት ስድስት ዓመታት በቀጠናው የሰላምና የአብሮነት እንዲሁም በቀጠናችን ታይቶ በማይታወቁ የተለያዩ ችግሮች ይከሰቱ ነበር። እነዛን ክስተቶች በጋራ በመቆም አንድ በመሆን የጋራ ትብብርና የጋራ ሐሳብን በማዋጣት የቀጠናው ሰላም በመትከል ከፍተኛ ስራዎች በባለፉት አመታት ተሰርቷል ዋና በዚህ አመት ለየት የሚያደርገው በታሪክ ስንጠቅሳቸው የነበረ ሮሞዳን ሲፈጠር የአብይ ጾም ሲያዝ ቀጠናው ላይ የሚተኮሰውና የግጽት ሁኔታ በዚህ አመት ፈጣሪ ደርቶን እናንተም ባበረከታችሁትና ባስተዋጣችሁ ልክ ፈጣሪ የተመሰገነ ይሁን ሰላም አግኝተናል በዚህ አመት በቀጠናው በነበረው ግጭት ከቀያቸው ተፈናቅለው ወደ ቀያቸው ያልተመለሱ ወገኖችን ተረባርበን ለመመለስ በጋራ መስራት እንደሚገባም አስረድተዋል። ከአካባቢያቸው ተፈናቅለው የወጡ አርሶ አደሮች አሉ፣ አርብቶ አደሮች አሉ፣ ወንድሞች አሉ፣ እህቶች አሉ። በአካባቢው ላይ ማህበረሰቡ መልሶ ወደ ቤቱ፣ ወደ ቀየው፣ ወደ እርሻ መመለስ መቻል አለበት። ይህንን ለማቋቋም ይሄ ማህበረሰብ ነው ዛሬ ከመነሻ መፍቀድ ያለበትና የችግር ያለበት ነገር በጋራ ቆሞ መታገል ያለበት። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ፣ ሁለቱ አጎራባች ህዝቦች አንዳቸው ያለ አንዳቸው ሙሉ ስለማይሆኑ በትብብር ለሰላምና ለልማት መስራት እንደሚገባ አሳስበዋል። አንድ ነገር ልላችሁ የምፈልገው ኬሚሴ ምንም ያክል ብቻውን ቢታትር የትም መድረስ አይችልም ያለ መኮይ ያለ አጎራባች ቀበሌዎቹ ኬሚሴ ከተማ አስተዳደር እንዲያድግም ከተማውን እንዲያሳድግም የኑሮ ሁኔታው እንዲሻሻልም መኮይና ዙሪያ ያሉ ቀበሌዎች የኬሚሴ ገንዘቦች ናቸው። የኬሚሴና ዙሪያ ያሉ ቀበሌዎች ለመኮይ ገንዘብ ነው። ኬሚሴና ዙሪያ ያሉ ቀበሌዎች መኮይ ገበያ በሚኖር ሰዓት ያላቸውን ምርትና ገንዘብ ይዘው መጥተው መኮይ ላይ ኢንቨስት ያደርጋሉ። ለሁለቱም ይሰራል ማለት ነው። ይህ የሚሆነው ግን ፍቅር ካለ ነው። የተጀመረውን የሰላምና የልማት እንቅስቃሴ ዘላቂ ለማድረግ ሁሉም የድርሻውን ሊወጣ እንደሚገባም ተገልጿል። በደሴ ከተማ እየተከናወነ ያለው የኮሪደር ልማት በጥራትና ፍጥነት እየተከናወነ መሆኑን የአማራ ክልል ከተማና መሰረተ ልማት ቢሮ ገለጸ። የኮሪደር ልማቱን የመጀመሪያ ምዕራፍ በቀጣይ ሁለት ወራት ለማጠናቀቅ እየሰራ መሆኑን ከተማ አስተዳደሩ አስታውቋል። ዝርዝሩን አብረን እንከታተል። የአማራ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ ሱሌይማን ሼቱን ጨምሮ የክልልና የከተማ አስተዳደሩ የስራ ኃላፊዎችና ባለሙያዎች የደሴ ከተማ አስተዳደር የኮሪደር ልማት የደረሰበትን ደረጃ መልከት አድርገዋል። የደሴ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ ቃሲም አበራ ህዳር 10 ቀን 2017 ዓ.ም የተጀመረው የኮሪደር ልማት ጥሩ አፈጻጸም ላይ እንደሚገኝ ገልጸዋል። ከቧንቧ ውሃ እስከ አቡኑ ግቢ ድረስ ያለው መንገድ የአስፋልት ነጻፍ ስራ እየተጠናቀቀ መሆኑንም ተናግረዋል። ይሄ የኮሪደር ልማት የጀመርነው ሁላችሁም እንደምታስታውሱት ህዳር አስር ነው ከህዳር አስር ጀምሮ እስካሁን የነበረን ስራዎች የስትራክቸር ወይም የመሬት ስራዎችን የመስራት ስራ የቆየ ነው። አሁን እንደምታዩት ከቧንቧ አደባባይ ጀምረን ወደ ዘጠኝ መቶ ሜትር የሚሆን የአስፓልት የማንጠፍ የቴራዞ የሳይክል የማንጠፍ ስራዎችን እየሰራ ነው። አይታቸኋቸዋል። እዚ አባታችን ግቢ የሚባለው በተለምዶ እዛ ድረስ የሳይክል አስፓልት የማድረግ ዋናውን አስፓልት አስፓልት የማድረግ ስራዎች ተጀምረዋል። ኦልሞስት የመሬት ስራዎቻችንን ጨርሰን አሁን ወደ ፊኒሽንግ ስራ የገባንበት ሁኔታ ነው ያለው። ቀሪ ስራዎችንም በሁለት ወራት ውስጥ ለማጠናቀቅ እየተሰራ መሆኑን ነው ስራ አስኪያጁ የተናገሩት። ትልቁ ቻሌንጅ የሆነብን የመሬት አቀማመጡ ነው። አሁን ይሄ ከዚህ ከምታዩት ከታች በኩል ዘጠኝ ሜትር ከፍታ አለው የሪቴኒንግ ጎሉ ማለት ነው። ምክንያቱም ይህን ብናልፈው ውበቱ ይጠፋል። ሳይክል በአግባቡ መሄድ ያለበት፣ ወኮይ በአግባቡ መሄድ ያለበት፣ ስታንዳርዱን የጠበቀ ስራ መስራት አለብን በሚል ከፍተኛ ወጪ እያወጣን ያለንበት ሁኔታ ነው ያለው። ወደ 900 ሜትር የሚሆነው አካባቢ የመሬት ስራው አልቆ የአስፓልት የማንጠፍ ስራ እየሰራ ነው። በቀጣይ ሁለት ወራት ደግሞ የቀሪ ያሉ ስራዎችን ለማጠናቀቅ ከፍተኛ ርብርብ የተደረገ ነው። ግራና ቀኝ ስማርት ፖል አለው፣ ካሜራ ይተከልለታል፣ ዋይፋይ አለው። እሱን የሚያሟላ ስራ ነው የሚሰራው። የኮሪደር ልማትን ጨምሮ በአጠቃላይ በደሴ ከተማ እየተከናወኑ የሚገኙ የመሰረተ ልማት ስራዎች ጥራታቸውን ጠብቀው በፍጥነት እየተከናወኑ መሆኑን የገለጹት ደግሞ የአማራ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ ሱሌማን ሼቱ ናቸው። ደሴ ከተማ ላይ የተጀመሩ የኮሪደር ልማት ስራዎች እና ሌሎችም ከኮሪደር ውጭ ያሉ ስራዎች ዘላቂነታቸው በጣም አስተማማኝ በሆነ መልኩ በጥራት እየተሰሩ ስትራክቸሮችን ስናይ እና አጠቃላይ የግሪነሪ ስራዎችን፣ የወኮይ ስራዎችን፣ ባይክ ላይኖችን፣ እነዚህ አንድ ኮሪደር መያዝ አለበት ብለን የምናስባቸውን ኮምፖነንቶች በመያዝ ረገድ የደሴ ከተማ ላይ የተሰሩ ያሉ ስራዎች በጣም አበረታች ናቸው፣ በጣም ጥሩ ናቸው ብሎ መውሰድ ይቻላል። ከጥራት አኳያ ደሴ ከተማን ስናይ ማለት ነው። ይሄ መንገድ መቼ እንደተጀመረ እኔ ያውቀዋለሁ፣ ግን ኮሪደር ኮንሰፕት ከመጣ ጀምሮ አሁን እንደምታዩት አስፓልት ንጣፍ የጀመረበት ሁኔታ አለ። በሚቀጥሉት ሁለት ወርና እስከ ሰኔ 30 ባ ባልደረሰ ጊዜ ውስጥ ያጠናቅቃል ብለን ከምን ገምታቸው ከተሞች ደሴ ከተማ አንዱ ነው ማለት ነው። ማህበረሰቡ ለልማቱ ያሳየው ድጋፍ የሚበረታታ መሆኑንም ነው አቶ ስሌማን የጠቀሱት። የምንሰራው አጠቃላይ ለምናገለግለው ሕዝብ ነው። ሕዝቡ ተሳታፊነቱን ደሴ ከተማ ላይ ያረጋግጧል። በርግጥ ሕዝቡ ቅን ነው፣ ልማት ካለ ለልማት አጋዥ መሆን ከመጀመሪያም ስሪቱ ጭምር የደሴ ከተማ ሕዝብ ይሄንን የሚያደርግ ነው ከመጀመሪያም ጀምሮ ማለት ነው። ግን ደሞ ኮሪደር ከሚያስፈልጋቸው ዋና ኮምፖነንቶች አንዱ አሳታፊነት ስለሆነ፣ ለምሳሌ ትክ እስከተሰጠው ድረስ ካሳ እስከተሰጠው ድረስ ጊዜ ሳያባክን ህብረተሰቡ ከተማ አስተዳደሩ ባዘጋጀለት ቦታ በፍጥነት ተነስቶ በመሄድ ረገድ የተሰራው ስራ በጣም ጥሩ ነው ብሎ መውሰድ እንችላለን። የተከብራችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ወደ ደሴ ስቱዲዮ የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ